ሻአላም፣ ያለሽ ቤተሰቡ አለሽ ወይ? ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ የምጥሉ እዴ አስረው ጸበራ አይወስዷትም ወይ? አይምሮ እንደሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? ኧረ ወደ እዛ እኔ እንደዚ ነ ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ፣ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር፣ ቀጥታ ለኤምባሲ እናስር ከሆነ ኤምባሲ የአይምሮ ህሙማን ያስገባል። ወይንም ወደ ሀገር ቤት መሄድ ካለባት። አንቺ አንጎት ልጅ ነሽ፣ ስጋ ነሽ። እህትሽ ወደ ሀገር ቤት ሄጃለች። ቤተሰቦቿ ተበል ይፈዷል። አንዴ የምታስገባት እራሱ ከሆነ ፊት ለፊት አታወርም። እባካችሁ መግባት አትፈልግም እንደዚህ። አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁም። አይወረምሽ። ቤተሰቦቿ ምን አይነት ምንዳታ አንዴ ዝም ብል ናቸው እነዚህም ቤተሰቦች ማየት እፈልጋለሁ። የአይምሮ ታማሚ ልጃቸውን፣ ጭንቀት፣ ህመም ያለባትን ጸበል እንደማስገባት አባባ ይሉሽ ያልሄደችበትም ጸበል የለም ያልተጠመቀች። ለዚህ ነው ሳውዲ ስድስት ወር ብቻ ሰርታ በአይምሮ ጭንቀት ምክንያት ነው ኢትዮጵያ የገባቸው። አዎ እንደዛ መለሷትና መልሳ ደግሞ ዱባይ ሄደች ማለት ነው። ቢያንስ ዱባይ ከሄደች ሁለት ወር ይሆናታል። በጣም ጥሩ ቤተሰቦቿ። ያጎቷ ልጅ ከሆንሽ ቤተሰቧ ነሽ። ስለዚህ ቤተሰብ ስድስት ወር ሳውዲ ሰርታ በጭንቀት ምክንያት የተመለሰች ልጅ ሁለት ወር ብቻ ኢትዮጵያ ተቀምጣ ወደ ኢማራት መልሳ ስትመጣ ለምን ዝም አሉ ቤተሰብ? አንደኛ ቅድም ማናት ኢትዮጵያ መቀመጥ አትፈልግም። እንደ ጭንቀት ነገር አለባት መቀመጥ አትፈልግም ኢትዮጵያ። እሺ ማለት ቤተሰብ እንትን ባይልም ፈቃደኛ አይደለችም ኢትዮጵያ ለመቀመጥ እና የሆነ አሁን ለምሳሌ ኖርማል ታወራሽና ትንሽ ቆይታ ደግሞ እንትን ትልሻለች፣ ትቀይርብሻለች። ተረድችሻለው እኮ ቤተሰብ አሁን ቤተሰብ ለቀቃት፣ ባዳ ያዛት። ገብቶሻላ ቤተሰብ ኃላፊነት አይሰማውም እንዴ? አይምሮ ጭንቀት ያለባት ልጅ ወደ አረብ ሀገር ስትመጣ ምነው አሳስረው ጸበል ቢያስገቧት ለምን ዝም ይላሉ? ይህ አሁን ልጃቸው መኪና ቢበላትስ? ከፎቅ ላይ ብትወድቅስ? እንደዚህ አይነት ቤተሰብ አለ እንዴ? ኃላፊነት የማይሰማው

ከሁለት ወር በላይ ሆናትም። እኔ ማለት አሁን እኔ ፓስፖርት ልክ ያለው የገባችሁበትን ቀን ምናምን በምን ከፊል በምን ቪዛ እንደገባችሁ ምናምን ይጣራልኝና ይነገረኛል። አሁን ቆይ እንዴ፣ እና ወርቅነሽ አለች፣ እዚህ ጋር ወርቅነሽ። አው ወርቅነሽ እቹት ወርቅነሽ አውሪ። እሺ ሀቡ አናግራ ያሳጉታ እህቷን አውርቻታለሁ ብለሻል። አው አውርቻቸው አለው ነው ለመስዬ ይላኪናት ወንድሟንም እሷንም አውርቻቸው አለሁኝ። እኔ መጀመሪያ እነሱ ሲጠይቋት ቁጥር የለኝም ነበረች፣ ግን እኔ ሳወራት ቁጥር ሰጠችኝ። ከዛ ደውዬ አገናኘኋቸው፣ አናገረቻቸው። እነሱንም ማለት ነው። አዎ፣ ግን ምንድነው ኖርማልናት ላልሽው ነገር ማለት ነው። እንዲህ አንቺ እንደምታስበው አይደል። ኖርማል ታወራሻለች፣ መልሳ እንደምትቀየር ደሞ ታውቂያለሽ። እኛ ቢያንስ እነሱ ጋር ለሶስት ሰዓት ያህል ተቀምጠን ምንም ነገር አላየሁም። የዛኔ ማለት ነው እቤት ከመጣን በኋላ ራሱ በሰላም ደረሳችሁ ወይ ብላ ሪከርድ ላከችልን። እንደገና ደግሞ ዛሬም ጠዋት ምነው አወራሽ አለሁ ብለሽኝ በዛው ጠፋሽ ስራ ላገኘሽ ወይ ብላ ሪከርድ ላከችልኝ። ያኔ ምንም ነገር ስላላየሁኝ ነው ከሙ ጋራ ደግሞ ተነጋግረን ስለመጣሁኝ ነው። አሁን እንዴት ሚዲያ ላይ ያመጣቻት ብዬ ማለት ነው ሰኞ መጥቼ ፀበል ወስዳታለሁ ብዬ ተነጋግረን ስለመጣሁኝ ነው እኮ። እስከ ሰኞ እሙ ስቃይ ላይ ናት። አንቺ እሙ ለምን ሚዲያ ላይ ያወጣቻት ብለሽ ካሰብሽ ለምን አንቺ አትወስጃትም ቤትሽ? እኔ ችግር የለብኝም፣ አመጣታለሁ። ችግር የለብኝ። ከፈለገችም አሁን ይዣት እመጣለሁኝ። እንደሱ ነው። እኔ እርዳታ ለመጀመሪያ ጊዜ አይደለም። ከዚህም የባሰ ሰው አስተናግጃለሁኝ። ከዚህም የባሰ ሰው ሚዲያ ትናለን። ወርቅነሽ በቃ ወርቅነሽ አሁን ትመጣለች እሙዬ የው እያለቀሰች ነው። ትንሽ አሳርፊያት። ገባሽ? አንቺ ቀላል ነው ስላልሽ፣ ለአንቺ ይቀልሻል። ትንሽ አሳርፊያት። እኔ ማንን አውሪያት? ታቀሻለች? አዎ። እሺ ቁጥርሽ ላኪ። መጀመሪያ ከማውራትሽ በፊት እቺ መስዬ ከጎንሽ ያለችው እንኪያት፣ እና ስልክ ቁጥርሽ ላኪ። ዋትስአፕ ላይ ነው። የቤተሰቦቿን ኢንፎርሜሽን ፈልጋለሁ። ስልክ ቁጥርሽ ሳልወጣ መላክ ትችላለሽ። አው ማሬ ለከተና መስል ፎሎ ባክ ክርስቲያን ስለሆነች ነው ላልሽ። እሙዬ ይሄ ምንድነው? ሃይማኖትሽ? ከይቅርታ ጋኔ ስለ ሃይማኖት መጠየቅ አልወድም። እሷም ክርስቲያን ናት። ገብተሽ ብታይ አንድ ኮሚን ያስቀመሻት ያሉ ሰዎች አሉ። እኔ በሰውኛ ነውመስማት አሉድም ታይ ሀቡዬ እምልሽ እንጂ እኔ ሰውን መርዳት የመጀመሪያ አይደለም። እግዚአብሔር ይመስገን። አሁን ይህችን የምህቴን ያወጣኋትኝ እኔ ብሶብኝ እንቅልፍ ብሶብኝ ነው። በጣም ተሰቃይቼ ነው። ወርቅነሽ ጋር አውርተናል። ሰኞ ወስዳታለሁ ብላይ ነበረ። ግን በቃ አልቻልኩም ሀቡ ስራ የዚህን የረመዳን ስራ ታውቂዋለሽ እዛ ተገትሬ ውዬ አድሬ፣ ከዛ እንደገና እንደዚህ ነው ሲሉኝ መጥቼ እዚህ ማረፍ እያለብኝ ተገትሬ ውዬ፣ በዛ ላይ ምግብ እንድች አድርጋ አልቀመሰችም። ዛሬ ጠዋት ላይ ሻወር አስወሰድሽኝ፣ እንዴት ሻወር አስወሰድሽኝ? በቃ እንዴት አስወሰድሽኝ? ምግብ እንድች አድርጋ ይኸውልሽ። ከመጣች አሁን እሷ ጓደኛዬ የመጣችው በኢማራት አሳ ና የመጣችሁ ይህ ከመጣ የጀምራ ብለምናት ወዲያ በሰራት ምግብ አቀምሰ አትበላም አውረሻ፣ አላምን ያለሽ ቢ ቤተሰቡ አይደለሽ። ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ ምጥሉ እንዴ? አስረው ጸበራ አይወስዷትም ወይ? አይምሮዋ እንደሚያማት እያወቁ አረብ አገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? በውስጥ አውራሻለሁ። ኧረ ወደ እዛ እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ ሚዲያ ላይ መታ ብር ሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር፣ ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባል። ወይንም ወደ ሀገር ቤት መሄድ ካለባት፣ አንቺ አጎት ልጅ ነሽ፣ ስጋ ነሽ፣ እህትሽ ነሽ፣ ወደ ሀገር ቤት ትሄጃለሽ። ቤተሰቦቿ ይቀበል ይሰዷት። አንዴ የምታስገባት ራሱ ከሆነ ፊትለፊት አታውሩ እባካችሁ። መግባት አትፈልግም እንደዚህ። አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችው፣ አይወራምሽ። ቤተሰቦች ቤተሰቦች ማየት እፈልጋለሁ። አንዴ ዝም ቤተሰቦች ማየት የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት አመት ሀቢባ ያልሄደችበትም ጸበል የለም ያልተጠቀም እምትልሽ እኔ ከዚህ በሄድ ደና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር ተስማማ ማማሻሪ ኢትዮጵያ ምንም አይነት ማስተባበያ ያስፈልግ። ምን እንዝጋው? አያገባንም። እኛ እንደሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን ሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት፣ ያስረክቧት መንግስት አማኔል ያስገባታል። ካለው ለልዛ ጸበል ያመላልሷት። እንደዚህም አይነት ቤተሰብ አለ ያልሄደችበት ወይ ብዙ ጸበሌዳ ብዙ ጸበሌዳ ስላልዳነች የራሷ ጉዳይ አረባ ሀገሬዳ ከፎቅ ላይ ራሷን ትጣል የራሷ ጉዳይ አረባ ገሬዳ መኪና ይብላት እንዴ ሆ እረ በጣም ያሳፍራል ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ በአእምሮ ጭንቀት ምክንያት ከሳውዲ አረቢያ በስድስት ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ ሁለት ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው አይኑ እያየ ህመሟን እያወቀ ጭንቀት እንዳለባት እያም አትበላም ስትል አዎ አትበላም። ሬዲ ታውቃለች እንደማትበላ አይምሮ ህመም እንዳለባት ታውቃለች። ዝም ብለው አይምሮን የታመመ ሰው ነው። አንዴ ላውራት አንፈልግም። እኔ ምንም እንዳታውሪ እስካሁን የወለደች እሱን ፈልጉት። መስይዬ ነው ያልኩት። ማሬ ውዴ ቁጥሬን ውስጥ ላይ አስገምንት ብለሽ አለውኝ። በውስጥ ታወሪያታለሽ አሁን እዚህ በተናገርናት እንዴት እግላለች ማለት ነው። አሁን ደግሞ በእናትሽ ትንሽ ሁለት ደቂቃ እንኳን ልረፍ። በቃ ፎሎ አድርገኝና የእሷን አትነግሪም፣ ቁጥሬን አሰልሻለሁኝ። ቆይ ይኸውልሽ ማሬ፣ ብዙ ሰው አንድ ላይ ሲያወራት ቀድሞ እራሱ በጣም ተባብሶባታል። ስለዚህ የእኔ ዝም በሏት፣ አታውራት፣ ትንሽ ትረጋጋ ትንሽ ትንሽ ትተንፍስ። አየር ስጧት፣ ልቀቋት፣ ነፃነት ስጧት፣ አጨብጭቋት ብያቸዋለሁ። ስለዚህ ትንሽ ትረጋጋና በኋላ ላይ ታወሪያታለሽ። እሺ፣ የእሷን ቁጥር እኔ ይልክልሻለሁ። አሁን ቁጥር ቤቲ ብትሆን ክድብ ልካልኝ ነበር። መስዬ ማነሽ፣ ቅመሟ እህት አለቻት። እህትም አሏት፣ ወንድምም አሏት። እኔ ወርቅነሽን የጠየኳት ለዛ ነው።